አሰብ እያፋጀች ነው። በእርግጥም በደቡባዊ ቀይ ባህር የምትገኘው የዓመታት የኢትዮጵያ ንብረት የሆነችው አሰብ ወደብ ቁርጥ ቀኗ ደርሷል። ይህን ተከትሎ ወታደራዊ ዝግጅቶች እየተመለከትን እንገኛለን። አዳዲስ የኃይል አሰላልፎችም ከግራም ከቀኝም እየታዩ ነው። ከአገር ውስጥ ፋኖና ህወሓት ከውጭ ደግሞ የገልፍ ሀገራትና ምዕራባውያን አሰላልፋቸው ምን ሊመስል ይችላል በሚለው ዙሪያ ፍንጫዎች እየታዩ ነው። ዓላማችን አራት ኪሎ መግባት በሚል መፈክር በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች በዚህ ውጥረት መሀል አሰላለፋቸው ከኤርትራ ጋር ሊያደርጉ የሚችሉበት እድል እንዳለ እየተነገረ ነው። የጎጃም ፋኖ አመራሩ አቶ አስረስ ማረ ዳምጤ ከሰሞኑ የሰጠው አስተያየትም ይህንኑ የሚያመላክት ነው። አስረስ የቀይ ባህር አጀንዳ ጤዛ ነው በማለት ገልጸውም፣ የተለየ ውጤት የሚያመጣ ወይንም ወደ ሌላ እድገት ሊያሸጋግር የሚችል አጀንዳ አይደለም ሲል ተደምጧል። የፋኖ አመራሩ የብሔራዊ ጥቅም የሆነውን የባህር በርና የወደብ ጉዳይ የአንድ መንግስታዊ ፖለቲካ ፍላጎት አድርጎ ቢያስቀምጠውም አጀንዳው ግን የብሔራዊ ጥቅም ጉዳይ ነው። ሆኖም እንደ ፋኖና ህዋት ያሉ የሀገር ውስጥ ፖለቲካ ቡድኖች ጉዳዩን እያጣጣሉ ያለበት አካሄድ መነጋገሪያ ሆኗል የኢትዮ ኤርትራ ውጥረትን በተመለከተ በርከት ያሉ አስተያየቶች መስጠታቸውን ቀጥለዋል የኢትዮጵያ መንግስት ከቅርብ ጊዜ ወዲህ በከፍተኛ ባለስልጣናት ደረጃም ኤርትራ የቀጠናው ጠብ ጫሪ ናት ሲል መክሰሱ ተደጋግሟል ኤርትራ በኢትዮጵያ ውስጥ ጉዳይ ጣልቃ መግባቷን በመቀጠል አማጽያን ተደግፏለች እንዲሁም ግንባር ለመፍጠር ትሞክራለች በማለት በመንግስት በኩል በተደጋጋሚ እየተስተጋባ ነው ኢትዮጵያ የባህር በር ጉዳይን ማንሳት ከጀመረች ወዲህ የበላ የበለጠ የተጋጋለውን የሁለቱ ሀገሮች ግንኙነት አሁን ደግሞ ወደ ዳግም ጦርነት ሊገባ ነው የሚል ግምት ማሰጠት ጀምሯል። ኤርትራና ኢትዮጵያ እንደገና ወደ ጦርነት መግባት በዋናነት አሰብ ወደብን ያማከለ ሊሆን ይችላል የሚል ግምትም እንዲፈጠር አድርጓል። ኤርትራና ኢትዮጵያ እንደ ባድመ ባሉ መሬቶች ይገባኛል ያደረጉት የቀድሞ ጦርነት ቁስል ዛሬ ድረስ ያልሻረና ቁስሉም ያልተፈወሰ መሆኑ ይነገራል። ይህ ሁኔታ ጨርሶ መፍትሄ ሳያገኝ ወደ እንደገና ጦርነት በአሰብ ጉዳይ ከተገባም ሊከሰት የሚችለውን ቀውስና አደጋ ደግሞ በርካቶች እየሰጉ ነው። ጠቅላይ ሚኒስትር አብይ አህመድ የመጀመሪያውን መደመር መጻፍ ባስመረቁ ዕለት በብዙ ተናግረው ነበር። በዚህ ዕለት ከተናገሩት መካከል ደግሞ ሰላም ሰላም የምንለው ጦርነትን ስለፈራን ሳይሆን ሰላምን አብዝተን ስለምንወድ ነው። ጦርነት ጥፋት ነው። በኢትዮጵያ ውስጥ ተነሱ እንዋጋ ካልን በኋላ የሞተውንና የቆሰልነውን የመናገር ልምድ ስለሌለን እንጂ ከወንድም የኤርትራ ሕዝብ ጋር ተጣልተን ያጠፋ ነው። ህይወት ራሱ ከፍተኛ ቁስል ነው። ተጨማሪ ቁስል ጉዳት ሳይሆን ተጨማሪ ሀሳብ ነው የሚያስፈልገን የሚል መልእክትም የያዘ ሀሳብ ይገኝበት ነበርም። ኤርትራና ኢትዮጵያ ከ1990 እስከ 1992 ዓ ባደረገውት ከባድ ጦርነት በይፋዊ መረጃ መሰረት ከመቶ ሺህ ሰዎች ከሁለት ወገን ማለቃቸው ይነገራል። በጊዜው ሁለቱ በድህነት የሚታወቁ አገሮች ቢሆኑም ለዚህ ጦርነት ግን ኢትዮጵያ ወታደራዊ ወጪዋን በአመት ወደ 480 ሚሊዮን ዶላር ስታሳድግ ኤርትራ ደግሞ ወታደራዊ በጀቷን ወደ 36 ሚሊዮን ዶላር አድርሰው እንደነበር የለንደኑ ስትራቴጂክ ጥናት ተቋም መረጃ አመላክቷል። በዚህ ከፍተኛ ሰብአዊና ቁሳዊ ውድመት ባደረሰ ጦርነት ሰፊ ተሳትፎ የነበራቸው ሁለቱ አገሮች ዓመታት በጦርነት ስጋት ተፋጠው የዘለቁበትን እውነት ያጠኑት ሌትናል ጀኔራል ዮሐንስ ገብረ መስቀል በቅርቡ ባሳተሙት አዙሪት ኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ በተባለው መጽሐፋቸው ካልጀርስ ስምምነት መፈራረም በኋላም አገራቶቹ በድንበራቸው የቀጠለውን ችግር ገምግመውታል። ጦርነቱ ሲጀመር ኤርትራ ወደ ሰባ ሺህ ኢትዮጵያውያንን ስታባረር ኢትዮጵያም በብዙ ሺህ የሚቆጠሩ ኤርትራውያንን አባራለች ይላሉ። ትግራይ ክልል ከኤርትራ ጋር በሚዋሰንባቸውና ጦርነት በተካሄደባቸው ቀጠናዎች ወደ 1.5 ሚሊዮን ዜጎች ከመደበኛ ህይወታቸው ተፈናቅለው እንደነበረም ይጠቅሳሉ። አፋር ክልል ከኤርትራ ጋር በሚዋሰንባቸው አካባቢዎች ደግሞ ወደ ሶስት መቶ ሺህ ሰዎች ከመደበኛ ህይወታቸው ውጭ ሆነው ተፈናቅለው ለመኖር ተገደው እንደነበረም ይተርካሉ። በኤርትራም ወገን ጥናት ቢደረግ በግጭት ቀጠና ያሉ በርካታ ዜጎች ህይወታቸው መቃወሱ የሚጠበቅ መሆኑን በመጠቆም ሁለቱ ሀገሮች በሁለት ዓመት ውጊያ በ20 ዓመታት ፍጥጫ ውስጥ ሳያሳልፉ ካተረፉት ይልቅ ያጡት እጅግ ብዙ መሆኑን በሰፊው አብራርተዋል። ጠቅላይ ሚኒስትር አብይ አህመድ ሲመጡ ይህ መቆም አለበት በሚል የሰላም ጥረት መጀመራቸውንም በርካቶች አወሳሉም። በወቅቱ ኢትዮጵያ ከኤርትራ ጋር ለ20 ዓመታት የዘለቀውን ግጭት በማስቆም ሰላም የሰፈነበት አጋጣሚ ተፈጥሮ ነበር። ይህ ደግሞ ጠቅላይ ሚኒስትሩን በዓለም አቀፍ ደረጃ የሰላም ጀግና ከማሰኘት እንዲሁም ከሁለቱ ሀገሮች ሕዝቦች መደሰት ባለፈ በመላው አፍሪካ ቀንድም ትልቅ ተስፋ የሰጠን አዲስ ክስተት ሆኖ ነበር። በጥቂት ዓመታት ልዩነት ግን ይህ ሁሉ ተስፋ ተመልሶ ተወለገም። ትግራይ ጦርነት አድማሱን አስፍቶም የሰሜን ኢትዮጵያ አካባቢዎችን እናጥም ኤርትራ በዚህ ጦርነት ውስጥ ተሳታፊ ሆና ተከሰተች። በሂደቱ ጦርነቱን ለመቋጨት የሰላም ስምምነት በደቡብ አፍሪካ ፕሪቶሪያ ቢፈረምም ነገር ግን ስምምነቱም ቢሆን ሌላ መልክ ያለው ውጥረትና የኃይል አሰላለፍ መፍጠሩ ነው የሚነገረው። አሁን የኤርትራና ኢትዮጵያ ወደ ቀድሞ ውጥረታቸው ወደ ተሞላ ግንኙነታቸው ተመልሰው እየገቡ ይመስላሉ። በአጭር ዓመታት የተፈጠረው ይህ የሁለቱ ሀገራት እርቅና ፍጥጫ መፈራረቅ ኢትዮጵያና ጎረቤቶቿ የትብብርና የውዝግብ አዙሪት በሚል መጻፋቸው የፖለቲካ ምሁሩ በዶክተር በለጠ በላቸው ትኩረት በሚስም መንገድ ገልጸውታል። የኤርትራና የኢትዮጵያ የቅርብ ጊዜን እርቅ ከሁለቱ ሀገሮች ፍላጎት ይልቅ በውጭ ሀያላን ግፊትና ተጽዕኖ የመጣ ለውጥ እንደሆነም ያስረዳሉ። ከስምምነቱ ወዲህ ያለው የሁለትዮሽ ግንኙነት በሚጠበቀው መንገድ አለመስተናገዱ አያከራክርም። በአስመራና በሪያድ ስምምነቶች መሰረት የጋራ ኮሚሽን ሊያቋቁሙ አልቻሉም። ተስፋ የተጣለባቸው የኢኮኖሚና የፖለቲካ መስተጋብሮች በአግባቡ አልተተገበሩም። አጨቃጫቂው የድንበር ጉዳይ እልባት አልተበጀለትም። የዲፕሎማሲ ግንኙነቱም በታለመለት መስመር እስከ ትግራይ ጦርነት መጀመሪያ ድረስ ምንም እንኳን ኤምባሲዎች ቢከፈቱም ሆነ አምባሳደሮች ቢሾሙም የስሙላ የዘለለ ፋይዳ አልነበራቸውም። የኢትዮጵያ አምባሳደሮችና ዲፕሎማቶች ወደ ምድብ ቦታቸው ጭምር መሄድ አልቻሉም። ከጦርነት መጀመር በኋላ ደግሞ ይህ ሁሉ ሙሉ ለሙሉ ተቋረጠም። በስምምነቱ ወቅት ይታይ የነበረው የመጀመሪያው ቅርርብና ግንኙነት መቀጠል አልቻለም። ከሁሉም በላይ ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃን እንድትገባና በሰሜን ኢትዮጵያ ጦርነት እንድትሳተፍ መደረጉ የሚያስከትላቸው ውስብስብ ውጤቶች በቅጡ ሊጤኑ ይገባቸዋል በማለት ዶክተር በለጠ ከትበዋል። ጠቅላይ ሚኒስትር አብይ አህመድ የኤርትራው ፕሬዚዳንት ኢሳያስ አፈወርቄ በተጋበዙበት የሚሊኒየም አዳራሽ መ በማድረግ ላይ ባሰሙት ንግግር እኔና ኢሱ ስንደመር አሰብ ይሆናል የሚል በታዳሚያን ብዙ ያስጨበጨበ ንግግርም አሰምተው እንደነበር አይዘነጋም። ባለፈው ዓመት የባህር በር ጉዳይን ዋና የመንግስታቸው አጀንዳ አድርገው አቤይ ካነሱ ወዲህ ደግሞ በኢትዮጵያና በኤርትራ ማዕከል ያለው መጠራጠርና ውጥረት የበለጠ መባባሱን ይነገራል። የባህር በር ጉዳይ በኢትዮጵያ መንግስት መነሳት ከጀመረበት ጊዜ ጀምሮ ኢትዮጵያ ከጎረቤቶቿ ጋር ያላት ግንኙነት መቀየር መጀመሩ በሰፊው ይነገራል። የኤርትራ ባለስልጣናትም ቢሆኑ ኢትዮጵያ አሰብን መከጀል ጀምራለች በሚል በፕሮፓጋንዳና በዲፕሎማሲ አጸፋ መስጠት ከጀመሩ ከራርመዋል። ይኸው የሁለቱ ሀገራት የግንኙነት ምላላት አሁን ላይ የበለጠ ተባብሶ ደግሞ የጦርነት ስጋት መሆን የጀመረ ይመስላል። በተለይ በቅርቡ የቀድሞ የኢትዮጵያ ፕሬዚዳንት ሙላቱ ተሾመ በአልጀዚራ ላይ ኤርትራን የቀጠናው በጥባጭ ናት ብለው ሌላ ዙር ግጭት በአካባቢው ከመቀስቀሱ በፊት ዓለም አቀፉ ማህበረሰብ ያስታግሳት የሚል ሰፊ አተታ ማስነበባቸውን ተከትሎም ኤርትራና ኢትዮጵያ መካከል አዲስ ጦርነት እያንጃበበ ነው የሚል መላምት ጎልቶ መሰማት ቀጥሏል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ለዚህ ጽሑፍ ከሰጡት ፈጣን ምላሽ በተጨማሪ በተለያዩ አጋጣሚዎች የኤርትራ ባለስልጣናት ኢትዮጵያን ማውገዛቸውን ሲቀጥሉ ታይተዋል። ኤርትራ ድሃ አገር ናት። ቀጠናችን ካለበት ውስብስብ ጂኦፖለቲካዊ ፍላጎት አንጻር የኤርትራ መንግስት የራሱን ህዝብ ሳይሆን የሌሎችን ኃይሎች ፍላጎት የሚያስፈጽም መንግስት ነው ይህ መንግስት እስካለ ድረስ ደግሞ የአካባቢያችን ችግር የሚቀጥል ነው የሚሆነው። ኢትዮጵያ የባህር በር ኑሯት በሰላምና በጉርብትና ብትኖር የሚጠቀሙት ብዙ ነው። እንቁላልና ዶሮ ወይም ጤፍ መለዋወጥ ብቻ አይደለም ነገሩ። የሰጠው መቀበል ነው ጉዳዩ። ከነሱ የባህር በር እንደምንፈልገው ሁሉ እኛም መስጠት የምንችለው ብዙ የተፈጥሮ ጸጋ አለ። ኤርትራውያን በዚህ አይጎዱም፣ ይጠቀማሉ እንጂ። ይህ ሁኔታ እንዳይፈጠር የሚፈልጉ ብዙ ኃይሎች አሉ። አሁን ካለንበት ችግር በጋራ ልንወጣ ይገባል፣ በጋራ ልንለማ ይገባል በሚል ነው እኔ ባህር በር ከኤርትራ በማግኘት በልዋጩ አብሮ ማደግን የደገፉት የሚል ይዘት ያለው የአቶ ስዬ አብርሃም ንግግር ከሰሞኑ በማህበራዊ ሚዲያ ገጾች በሰፊው ሲሰራጭ ነበርም። የቀድሞ የህወሓት ታጋይ ስዬ አብርሃም በ1990ዎቹ የኢትዮ ኤርትራ ጦርነት ወቅት የኢትዮጵያን ታሪካዊ የባህር በር የሆነውን አሰብን ወደብን ማስመለስ አለብን የሚል አቋም ካንጸባረቁ አመራሮች ጋር ስማቸው የሚጠቀስ ሲሆን በዚህ አቋማቸውም በወቅቱ ከነበሩት የህወሓት ከፍተኛ አመራር ቡድን ጋር ጋጭተው ከቡድኑ እንዲወጡ ከተደረጉ ሰዎች መካከል አንዱ ስለመሆናቸው ብዙ ሲነገር ቆይቷል። ከረጅም ጊዜ በኋላ ተቆፍረው ከወጡ የቀድሞ ባለሥልጣናት ንግግሮች በተጨማሪም አሰብ የኢትዮጵያ የባህር በር ፍላጎት ማሳኪያ መንገድ ይሆናል የሚለውን ጉዳይ ከግራም ከቀኝም የሚያራግቡ የማኅበራዊ ሚዲያ መልእክቶች በሰፊው በበረከቱበት በዚህ ወቅት ኤርትራና ኢትዮጵያ ለአሰብ ዳግም መፋለማቸው አይቀርም የሚለው ግምት የበለጠ የሚያጠናክሩ ንግግሮች አሁን በአመራርነት ካሉ ሹማምንትም እየተደመጡ ናቸው። የአደዋ ድል መቶ ሀያ ዘጠነኛውን ዓመት መታሰቢያ በዓል ሲከበር የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የጊዜ ጉዳይ እንጂ ኢትዮጵያ የቀይ ባህር ማህበረሰብ አባል መሆኗ የማይቀር ነው የሚለውን ንግግራቸው ኢትዮጵያ በአሰብ ላይ ያላት ፍላጎት የጠነከረ ነው የሚለውን ግምት የበለጠ አጠናክሮታል። አገራዊ ጥቅም ለማስከበር ነው እየተዘጋጀን ያለነው በማለት የተናገሩት ፊልድ ማርሻሉ የባህር በር ጥያቄ ጉዳይ ዓለም አቀፍ አጀንዳ እንዲሆን ማድረግ መቻሉን ነው የገለጹት። የመስኖ ቆላማ አካባቢዎች ሚኒስትሩ አብርሃም በላይ ከሰሞኑ በትግረኛ በሰጡት ቃለ መጠይቅም ቢሆን ቀጥተኛ በሆነ መንገድ ኤርትራን ወንጅ እጅ ለዋል ኤርትራ ከትግራይ መሬት ለቅ አልወጣችም። የኤርትራ ሰራዊት ትግራይን እንደያዘ ነው። የትግራይ ባለስልጣናት የፌዴራል መንግስቱን የኢትዮጵያን ሉዓላዊነት እንዲጣስ አደረገ እያሉ ቢከሱም ቦታውን እነሱ እንዲቆጣጠሩት ሲፈቀድላቸው ግን አያደርጉትም። የፌዴራል መንግስት ኃይል ካስጠጋም ቦታውን የወረረ ኃይል በዛው ቦታ አይቆይም። የኤርትራ ኃይል በያዘው ቦታ አይቆያለሁ የሚል ከሆነ ልክ ለማስገባት የሚቸገር ኃይል የለም በማለት ነበር ለኤርትራ ማስጠንቀቂያ አዘል መልእክት ያስተላለፉት። ፕሬዝዳንት ታያጸ ስላሴ በአድዋ በዓለ መታሰቢያ መድረክ ላይ ባሰሙት ንግግር ደግሞ የሀገራችንን መሻትና ፍላጎት የሚመጥን ተለዋዋጭ የሆነ ስትራቴጂካዊ ጂኦፖለቲካዊና ጂኦስትራቴጂካዊ ሁኔታዎችን ግምት ውስጥ ያስገባ ጠንካራ መከላከያ መገንባታችሁን አጠንክራችሁ ቀጥሉ በማለት አጠገባቸው ለነበሩ የመከላከያ አመራሮች መልእክት ማስተላለፋቸውም ቢሆን አንድ ነገር እየተደገሰ ነው የሚሉ አስተያየት ሰጪዎች እንዲበራከቱ ያደረገ ሆኗል።